ማህሌት ሁሉንም ነገር ለመድብል ተናገረች። ብሩክ በህይወት የለም ሙቷል፣ ነው የምልህ። ምክንያቱም ዝና ብሩክ በህይወት የለም ህገወጥ ነገሮችን ወደ ውጭ ሀገር አስወጣ ተብሎ ነገር ግን እሱ ያንን ነገር ስላላስወጣ ቆሻሻ ውስጥ ጥሎት ስለሄደ በእሱ ምክንያት በጣም ትልልቅ ባለሀብቶች ህይወታቸው ስለተመሰቃቀለባቸው ብሩክን ገለውታል ነው የምልህ ብላ ተናገረች። ቅድስቴ እጅጉን አለቀሰች። መኖር ሁሉ አስጠላት። ምሳሌ አምባቴን አምጡ እያለች እምባደም አለቀሰች። ሞገስ፣ ሞገስ እጅጉን ደነገጠ። ቆይ እንደዚህ አ ሊሆን አይችልም ማህሌት አንቺ ተሳስተች ነው እያለ ቢልም እንኳ ነገርኳችሁ፣ እኔ ምንም የተሳሳትኩት ነገር የለኝም፣ ትክክለኛውንና ሀቁን ነገር ነው የተናገርኩት ብላ አለች። ዳጣዬ፣ የጊዜ ጉዳይ ነው እንጂ ሁሉም ነገር ዋጋውን ማገኘቱ አይቀርም። ማህሌት አንቺም ያን ጊዜ በፒንዛ እግሬን ጥፍሬን ስታወጪ የነበረው እኔም ደግሞ በተራዬ ዛሬያንችን ጥፍር አወጣለሁኝ። ታዲያ ውሃው ምንድን ነው? ወድጣ ውሃውማ ይሄ መቼም ክራንች የሆነ ጥፍርሽን እንዴት አድርጌ ነው የምቆርጠው? ስለዚህ እየዘፈዘፍኩኝ ልቆርጥሽ ነው ብላ አሰቃየቻት። ዝና ዝና ለኢፍራታ ደውሎ ትሰሚኛለሽ? ያቺ ማህሌት የቲዳ ነው፣ ማህሌት የኔን ሁሉንም ሚስጥር ታውቃለች ብሎ አላት። እኔ ምን አውቃለሁ እና አንቺ እኔ ምን አውቃለሁ የምትይው ካንቺ ጋር ነበረች፣ እንደ የመጨረሻ ጊዜ ቢሆንም እንኳ እኔ መድቡል ደውሎልኝ ወደ መድብል ጋሽ ሂጅ ነበር። ምን እሱ ለምን ሊደውልልሽ ቻለ? አልገባኝም። ወዶኝ ነው አአ ወዶኛል ከሚለው ጀርባ ሌላ ታሪክ አለው። ስለዚህ እሱን ነገር ማጣራት አለብሽ ብሎ አላት። እኔ አይመለከተኝም። ዞሮ ዞሮ እኔ በፍጹም ወደ እነ ብሩክ ቤት መሄድ አልፈልግም፣ እነ ብሩክ ቤት መሄድ አልፈልግም ነው የምልህ ዝና ብትል፣ አይ ይሄ እኮ ትዕዛዝ ነው እንጂ ያዘዝኩሽ ፍላጎት አይደለም። ሂዴሽ እያንዳንዱ ነገር ማጣራት አለብሽም ብሎ አስፈራራት። ቆይ ምን አይነት ማዕት ውስጥ ነው የገባሁት? ማህሌትስ የት ነች እያለች ኤፍራታ ግራ ተጋባች። መድብል መድብል፣ የእናቴ ልጅ ወንድሜን የት ነው ያደረግሽው? አንቺ አረመን የጨካኝ ሴት እያለ እንግዲህ ማህሌትን ቁም ስቅሏን አሳያት። እሷም ደግሞ እባክህ እንደዛ አታድርግ መድብል ብላ ብትለው እስኪ ትሰምኛለች ብሩክን የመሰለ በጣም ጨዋ እና የተረጋጋ ወንድ ለምን ብለሽ ነው እየፈታሽው ትሰምኛለሽ አይ እኔ አይደለሁም የፈታሁት እሱ ነው እየፈታኝ ብላ አለችው ሰማንያ መቅደድ እኮ በጣም ቀላል ነገር ነው አንቺ ግን ያን ጊዜ ምሳሌ በታመመችበት ሰዓት ሀብት አልሰጥህም ብለሽ ፍርድ ቤት የገተርሽው ነገር እሱ ነው ወንድሜም ደግሞ ከዛም በኋላ ነው አንቺን በልቡ የፈታሽ ሰማንያው ምንም እንኳ ቢቆይ በኋላ ላይ ብትቀዱት ወንድሜ ግን የእናቴ ልጅ ገና በፊት ነው አንቺን ከልቡ ውስጥ ቀዶ ያወጣሽ ብሎ አላት። እና ታዲያ እኔ አሁን ምን አድርጊ ነው የምትለኝ? ሰላም ሰላም፣ ውድና የተከበራችሁ የህያ ቤቲ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም እኔ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ታዲያ እኔ ቆይ፣ አሁን ምን አድርጊ ነው የምትለኝ? መድብል አልገባኝም። ትሰሚኛለሽ? አሁን ለዚህ ሁሉ መካሻ አንድና አንድ ጥያቄ አቀርብልሻለሁ፣ እናም ብሩክ ያለበትን ቦታ ትናገሪያለሽ ብሎ አላት። ነገርኩ እኮ እኔ በፍጹም ብሩክ ያለበትን ቦታ አላውቅም ነው የምልህ። እረ እንደዛ ከሆነ ታዲያ ለምንድን ነው አንቺ የመጥሪያ ወረቀት ይዘሽ እቤታችን ሰተት ብለሽ የገባሽው? እሱን እኮ ታዲያ እኔ ሳልሆን ዝና ነው ያለኝ። ዝና ምን ዝና? አሁን ብሩክን ቤቱን ስላልሸጠው መከራከር ትችያለሽ ብሎ እሱ ነው የላከኝ። እኔ ምንም ነገር አላደረግኩም። ቆይ እናንተ ሰዎች አብዳችኋል እንዴ ብላ ስትል እኔማ በወንድሜ ፍቅር እጅጉን አብጃለሁ። የአንቺ ማህበር ነው እንጂ ግራ የገባኝ ገና ለገና ወንድሜ የለም ብለሽ አይ ማህሌት ትሰሚኛለሽ? አንቺ እኮ ይሄንን መከራከራትች። ምክንያቱም ቤቱ የምሳሌና የምሳሌ ነው፣ ደግሞ ውክልናውን እኮ በእኔ ስም ነው ያለው ብሎ አላት። ምን አለች? አዎ ከዚህ በኋላ ምንም አይነት እድል የለሽም። ምክንያቱም ይሄ ቤት የዛችኛይቱ ሚስቱ እንጂ ያንቺ አይደለም ሲቀጥል ደግሞ በምሳሌ ስም ነው ያለው እንጂ በማንም በብሩክ እንኳ ስም አይደለም። ውክልናው በራሴ ስም ነው ያላ ሲላት፣ እጅጉ እንደነገጠች የዝና ኖሬ መስማት የለብኝም ነበር። አየሽ አንድ እድላለሽ አሁን ምክንያቱም ዝና አንቺን በጣም አታሎሻል ብሎ ሲላት፣ ምን ማለት ፈልገህ ነው? ዝናማ በፍጹም አያታለለኝም። ኦ አያታልልሽም? ለካ ለእሱ በጣም ኃይለኛ ጠበቃ ነሽ አይደለም እ እስኪ ንገሪኝ ታዲያ እንዴት ብሎ ነው ውክልናው ነው በእኔ ስም እንዳልሆነ ያልነገረሽ? አየሽ፣ ታማኝ ቢሆንልሽ ኑሮ እኮ ይነግርሽ ነበር ብሎ አላት። አሁን ለማንኛውም አንድ ነገር ብቻ ጠይቅሻለሁ ወንድሜ ያለው የት ነው ብሎ ቢላትም በፍጹም አልናገርም አለች። እንደዛ ከሆነ በቃ ዳጣ፣ ነይ ተተኪ ብሎ ዳጣ ደግሞ አይ፣ ጭራሽ እዚህ ቦታ እንገናኛለን ብለሽ አላሰብሽም ነበር አይደል ማህሌት? ቆይ ምን እያልሽ ነው ዳጣ አሁን አንቺ ደግሞ ምን ምን ምን ትሰሚኛለሽ? አርፈሽ ብትቀመጭ ይሻልሻል። አረባኪ ፀጉሬን ፀጉሬን እያለሽ ስትል ገና ንቅልቅልና የማደርግሽ። አሁን ብሩክ ያለበትን ትናገርያለሽ ወይስ አትናገሪም ብላ ስትል እኔ ምንም የማውቀው ነገር የለም። አረባኪሽ ደግሞ እመኝ ዝና ያገኝሻል ብላ ስትል እንዴ እመኝ ዛሁን ላይ የሚፈራ ይመስልሻል? አሁን ላይ እኮ አባቴን አግኝቻለሁ፣ ከብቸኝነት ወጥቻለሁ። እሺ፣ በእናትሽ ልቀቂኝ፣ በእናትሽ ስትል እናቴን እስካሁን ድረስ አላገኘሁም። ስለዚህ በእናትሽ እያልሽ እኔ ለማሸማቀቅ አትሞክሪ። አሁን ብሩክ አንድና አንድ የት ነው ያለው የሚለውን ጥያቄ ትመልሻለሽ ብላ ፒንዛ ይዛ ስትመጣ እያንዳንዱ ነገር እናገራለሁ ብላ መድብልን ጠራች። መድብል እያንዳንዱ ነገር ሲጠይቃት ትሰሚኛለሽ፣ ከሀስከፈ ተናገሪ ብሎ ሲላት እሷም ደግሞ ምሳሌን ማሳከሙን በዝና ገንዘብ ነው። ምን ማለት ነው? ምክንያቱም የዝና ሰዎች ናቸው ቤቱን ሊገዙት የነበረው። ነገር ግን ብሩክ በሌላ ሰውም ቢቀይራቸው እነዛ ሰዎችም ድጋሜ የዝና ሰዎች ነበሩ። እሺ እነዛ ሰዎች ደግሞ በጣም ህገወጥ ነገር ወደ ውጭ አገር ለመውሰር ነበር እና ግን ብሩክ በጣም ጀግና ስለሆነ ዝም በይ። የምን ጀግንነት ነው የምታወሪው? አንቺ ነሽ አሁን በሱ አፍ የምትጠሪው አርፈሽ ወሬሽን ቀጥይ ብሎ ሲላት እልሙሆም ግን ቆሻሻ ቦታ ጥሎት ሄደ። ከዛም በኋላ ግን እሺ መጨረሻው ምን አደረጉት ነው ምልሽ፣ አላውቅም። ከዛም በኋላ ሁለት ቀን ብቻ በደንብ ያው አላደን እኮ ወደ ወደ አትባያ አላውቅም። ያን ጊዜ ግን ልክ ከኤርፖርት እንደወጡ በመኪና ሲከታተሉት ነበር። እናስ እናማ የሆነ ሰዓት ምናልባት ምሳሌን ብጠይቃት ወይም ቅድስትን ይነግሩሃል። መኪና ሁሉ ሊገጯት ነበር ምሳሌን። ከዛስ ከዛም በኋላ ምንም ማቀው ነገር የለኝም። ነገር ግን ዝና እንዳለው ከሆነ ብሩክ በህይወት የለም ገለውታል እያለ ነበር። ምን እጅጉ እንደነገጠ ኢፍራታ ኢፍራታ በጣም ቆይህብኝ ኮ መድብል ብላ ስትለው ፀይ ማሳ መሳይ እያለ ዘፈነላት። ቆይ እኔ እኔምልሽ ኤፍራታ ግን በጣም ቆንጆ እንደሆነች ታውቂያለሽ ብሎ ሲላት፣ አረ ባክህ እየሰከስከኝ ባልሆነ። አረ እንደዛ አይደለም፣ የእውነቴን ነው እምልሽ። በጣም ቆንጆና አስተዋይ ሴት ነሽ። እንደዛ ከሆነ በጣም አመሰግናለሁ። አዎ እንደዛ ነሽ። ለማንኛውም ምን አዲስ አለ? ምንም አዲስ የለም። ግን ኤፍራታ ማህሌት ይሄን ሰሞን ያው ከዝና ጋ ነው የምትለው እምታድረውም። እና የሆነ ነገር እነግርሻለሁ ብላኝ ነበር እና ነገረችሽ? አረ በፍጹም ልትነግረኝ ፍቃደኛ አይደለችም። መቼ እንደምትነግረኝ ራሱ ግራ ገብቶኛል። በጣም ጥሩ ነው፣ ለማንኛውም አንቺ በደንብ አጣሪያት እና ደግሞ በጣም እድለኛ ነኝ ብሎ ሲላት ምን ማለት ፈልገህ ነው? አይ ምንም በቃ፣ አሁን ብሄድ ይሻላል፣ አስቸኳይ ጊዜ ያለኝ። ለማንኛውም ክፍያሽ ልስጥሽ ብሎ ሲላት፣ አይ አሁንማ እኮ ከዛ በላይ በደንብ እየተዋወቅና ያለነው እናም ክፍያውን ብትተወው ይሻላል ብላ አለችው። እንደዛ ከሆነማ በጣም ጥሩ ነው። እሺ ለማንኛውም ግን እንደዛ ከሆነ ጥሩ ነው ብላ፣ በጣም ጥሩ ሰው ነሽ ብሎት ሄደ። አሁን ላይ ኢፍራታ በመድብል ፍቅር እጅጉን እየጦዘች ትመስላለች። ዳጣ ዳጣ፣ ያዙ ይልቀቁኝ፣ ማህሌትን እገላለሁ አለች። አረ ተረጋጊ እያሉ ቢለምኗትም እኳ ህይወቴን አመሰቃቀለችው እሱ አይደለችም። እኔም ህይወቷን ነው የማመሰቃቀለው እያለች ጉዱዋን አፈላች። ከዛ ቅድስቴ ተረጋጊ፣ እስኪ ለሁሉም ጊዜ ያለው አይደል? ደግሞ መድብል እያንዳንዱ ነገር ካልተናገረች እኛ እርምጃችንን እንወስዳለን ብሏል አለቻት። በሌላ በኩል ሞገስ ሞገስም ቆይ አንቺ የሰው ልጅ ለመዘረር ይሄን ያህል ችኳሎት? አረባክህ አንተ እንደኔ መች ተሰቃየህ? አንተ እንደኔ እየለመንክ በርበሬ ታጥነት ታውቃለህ? እነሱ ግን ዝናና ማህሌት ሆነው እየለመንኳቸው በርበሬ ሁሉ ሲያጠኝ ነበር፣ እግሬን ደግሞ ጥፍሬን ሁሉ ሲያወልቁኝ ነበረ። አየህ፣ የክፋት ጥግ ማለት እንደዚህ ነው። ይቆያል እንጂ ብድር መከፈሉ አይቀርም በሰማይ ቤትም ሆነ በምድር ላይ ብላ ዳጣ በጣም ተናደደች። ቅድስቴ ምሳሌ ጋ እስኪ፣ ምንድን ነው ዛሬ ደግሞ መጣሽ እንዴ ብላ ስትላት፣ አዎ አንቺ ጋ ኮ መተኛ አትፈልጌ ነው። እሺ እንደዛ ከሆነ ተረት ተርችልኝ ብላ፣ እሺ አንድ ተረትርተርትልሽ ልተርትልሽ። ምንድን ነው ሁለት ባልና ሚስት ጅል ባልና ሚስት ነበሩ። ከዛስ አንድ ደግሞ በጣም ብልጥ ሰውዬ ነበር እና እነሱም ድስታቸውን ወጥ በጣም ምርጥ ወጥ ሰርተው ሄዱና እንዳትበላ ብለው ይሉታል። እንጀራ ወጡ፣ ሁሉም ነገር ተስተካክሎ እሺ። ከዛ እነሱ ስራ ከሄዱ በኋላ ያ ሰውዬ ግን ጥርግ አድርጎ በልቶ ከዛስ፣ ከዛማ የተረፈውን ደግሞ በኩፋዳው ይዞ ሄደ። ምን ማለት ነው ኩፋዳ ማለት እ እነሱማ የቆሎ ተማሪ የሚይዙበት ማለት ነው። ከዛስ በኋላ ከዛም በኋላ ይዘውት ሄደው፣ ከዛም በኋላ ያ ብልጥ ሰውዬ ይዞት ሄደ። ባልና ሚስት ሲመጡ ከስራ ምንም ነገር የላቸውም እና ያንን ሞኝ ያንን ሰውዬ እንዳትበላ ብለው ስለነበረ በፍጹም እነሱ የበላው አልመሰላቸውም። ከዛስ ከዛማ የሆነች ዝንብ አገኙና ያች ዝንብ ናት ብለው ዝንቢቱን ተማቱ። ያቺ ዝንብ ደግሞ ሌላ ቦታ ሂዳ ስታርፍ አሁን ድስቱን ሰበረ። ቀጣይ ደግሞ ቀጣይ ደግሞ ጋኑን ሰበረው። ጋን አለምን ማለት ነው። ጋን ደግሞ የጠላ መጥመቂያ ነው። ከዛስ በኋላ አረ ተይኝ፣ እስኪ ከዛ በኋላማ እንግዲህ ዝንቢቱ ጭንቅላቷ ላይ የሚስቱ ጭንቅላት ላይ ስታርፍ አሁንም ሚስቱን ጭንቅላቷን ብሎ ዝንቢቱን እገላለሁ ብሎ ሚስቱን ገደለ። በቃ አዎ። በህይወትሽ ውስጥ አንዳንዴ በጣም ብልጥ መሆን ጥሩ አይደለም፣ በጣምም ጅል መሆን ጥሩ አይደለም። ስለዚህ መካከለኛ መሆን አለብሽ ብላ መከረቻት። እውነት ነው። አንዳንድ ጊዜ በህይወታችን እጅግ አራዳ ብልጥ የምንለውም ነገር ጥሩ አይደለም። በጣምም ጅል ነን ስንል ደግሞ በጣም ብዙ የሚጎዱ ነገሮች አሉ። ፈጣሪ ከመካከለኛው ከመልካሙ ልብ ይጠብቀን። ውድ ህያ ቤቴ ቤተሰቦቼ፣ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ኮሜንት አይረሳም።